ዛሬ ዓለምን ትተናት እንሂድ ነው። ስንቶቻችንን ዓለምን መተው መመንኮስ መስሎ የሚታይ እንደምን ቆያችሁ እንድ ቤተሰቦቻችን ሰቦቻችን ባሳለፍነው መንፈሳዊ መሰላል ስለ መጽሐፍ ቅዱስ በጥቂት የተማረን ሲሆን በዚህኛው መሰላላችን ደግሞ በዓለም ሳለን ዓለምን እንዴት መተው እንደምንችል እንማራለን። መልካም ትምህርት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም፣ እንደምን አላችሁ? አሜን። አምላካችን የእግዚአብሔር ስሙ የከበረና የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ዛሬ ስድስተኛውን መሰላል ወይም መንፈሳዊ መሰላል የምንመለከት ይሆናል። ስድስተኛው መሰላላችን ዓለምን መተው ይሰኛል። ዓለምን መተው የሚል ቃል ብዙ ጊዜ ስንሰማ ልክ እንደ መነኮሳት ያለ ህይወት ብቻ አድርገን ነው የምናስበው። ከዚህ ዓለም ተለይቶ በዓት አጽንቶ መኖርን ብቻ እያሰብን ዓለምን ሳንተዋት በዓለም ተውጠ እንኖራለን። ነገር ግን እያንዳንዱ ክርስቲያን በዓለም ውስጥም ቢሆን ዓለምን ትቶ መኖር ይችላል ይገባዋልም። ከዓለም እንድታወጣቸው አልለምንህም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 እንደነገረን ማለት ነውና በአለም ሳለን እንድንጠበቅ ነው። ስለዚህ ያንን ህይወት ነው የምንመለከተው። ከአለም መለየት ማለት በፈቃድ በቁሳዊ ነገሮች መታበይን መጥላትና ከተፈጥሮ በላይ የሆነውን ለማግኘት ሲባል ተፈጥሮን መካር ነው ይለናል አባ ዮሐንስ ዘሰዋስው። በፈቃድ በቁሳዊ ነገሮች መታበይን መጥላት ነው። ባለን ሀብት፣ ባለን ንብረት፣ ባለን ውበት፣ ባለን እውቀት፣ በአጠቃላይ ከኛ ያልሆነ ነገር ግን የኛ እንደሆነ ከኛ የመጣን በሚመስሉ ነገሮች መታበይን በሚያልፉ በሚጠፉ ነገሮች መታበይን መጥላትና ከተፈጥሮ በላይ የሆነውን ለማግኘት ሲባል ተፈጥሮን መካር ነው። ሰዎች ዓለምን በሶስት መንገድ ይተዋሉ ወይም ሶስት አይነት ሰዎች ዓለምን ይተዋሉ። ዓለምን የሚተውበት ምክንያት ማለት ነው። የመጀመሪያው ስለሚመጣው ዓለም ብለው ማለት ስለ መንግስተ ሰማያት ስለ ዘላለማዊ ህይወት ብለው ያንን አስበው ዓለምን ትተው የሚኖሩ ሰዎች አሉ። ከአለም ከኛ ከምንኖርበት ኖርበት ዓለም ወደ ገዳም ይገቡዋሉ። በአለም ውስጥ ሆኖ ዓለምን የሚተዉ አሉ። ምንኩስና አይደለም ወይም ምንኩስና ብቻ አይደለም ብያቸዋለሁ። ሁለተኛው ስለበዛ ኃጢአታቸው ብለው ዓለምን የሚተዉ ሰዎች አሉ። ይህም ማለት ኃጢአታቸው በመብዛቱ በመክፋቱ ምክንያት እግዚአብሔር ይቅር እንዲላቸው እግዚአብሔር እንዳይቀጣቸው እግዚአብሔር እንዳያጠፋቸው ንጹሕ እንዲያደርጋቸው ብለው ዓለምን የሚተዉ ሰዎች አሉ። ሶስተኞቹ ደግሞ እግዚአብሔርን ከመውደዳቸው የተነሳ ስለሱ ካላቸው ፍቅር የተነሳ ዓለምን የሚተዉ ሰዎች አሉ። በእንደዚህ አይነት መንገድ ሰው ዓለምን ቢተው ጸጋ እግዚአብሔር ያገኛል፣ እግዚአብሔር ይቀርቧል። ሶስተኛው ግን ከሁሉ የላቀ ነው። እግዚአብሔርን ከመውደድ የተነሳ ዓለምን መተው ማለት ነው። ሌላው ዓለምን መተው ማለት ሁሉንም ነገሮች መተው መናቅ መዘበትና አራግፎ መጣል ነው። ኃጢአትን ሁሉንም ነገር የተባለው ኃጢአትን፣ ክፋትን፣ ዓለማዊ ፈቃድ ወይም የሰይጣን ፈቃድ የሆኑ ነገሮችን በሙሉ መተው፣ መናቅ፣ አራግፎ መጣል ነው። ምክንያቱም ክርስቲያን ማለት በማንኛውም ጊዜና ቦታ እንዲሁም ሁኔታ የእግዚአብሔርን ትእዛዛት የሚይዝ ማለት ነው። በጊዜ፣ በቦታ፣ በሁኔታዎች መካከል የእግዚአብሔርን ትእዛዝ የሚይዝ በእግዚአብሔር ትእዛዝ የማያፍር የእግዚአብሔር በመሆኑ የማይጸጸት የማያፍር፣ የማይሸማቀቅ ሰው ማለት ነው። በዚህ በማርቆስ ወንጌል ምዕራፍ 8 ቁጥር 38 ላይ በዘማዊና በመንዝራ ትውልድ መካከል በእኔና በቃሌ የሚያፍረውን ሁሉ በአባቴ ዘንድ በነበረኝ ክብር ባለኝ ክብር ከቅዱሳን መላእክት ጋር ስመጣ በአባቴ ፊት አፍርበታሉ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ። ሰዎችን አይተን ምናልባት በዙሪያችን ያሉ ሰዎች ዓለማዊ ሆነው እኛ መንፈሳዊ በመሆናችን ወይም ደግሞ ወደ መንፈሳዊ ሕይወት እየተጓዝን በመሆናችን በዛ ተሸማቀን የምናፍር የምንሸማቀቅ ሳይሆን በየትም ቦታ በምንሰራበትም በምንማርበትም በምንንቀሳቀስበትም ቦታ ሁሉ የእግዚአብሔርን ትእዛዝ ይዞ መቆየት ነው። ቄሴ ብንባል መነኩሴ ብንባል እማሆይ ብንባል ይህ ጉዳያችን አይደለም። መባላችን መሆናችንን እንዲያስቀረው መሆን የለበትም ማለት ነው። ይህ ምን ማለት ነው? የሚያሸማቅቀን ነገር አይደለም ነው በአጭሩ። በእግዚአብሔር ቃልና በእርሱ በእግዚአብሔር የማይታፈር መሆኑን ማሰብ ያስፈልጋል። ምክንያቱም ክርስቲያን የሚባለው ይህንን ሲያሟላ ነው። ሁለተኛው ክርስቲያን የምንለው ስጋውን በቅድስና፣ አንደበቱን በንጽህና፣ ህሊናውን ወይም ሀሳቡን ብሩህ አድርጎ የሚኖር ነው። ስጋውን በቅድስና ይይዛል፣ በንስሐ ያጥባል ቢቆሸሽበት በኃጢአት። አንደበቱን በንጽህና ይይዛል፣ ከአንደበቱ ክፋት አይወጣም፣ ኩራት አይወጣም፣ ስድብ አይወጣም፣ የሞት ንግግር አይወጣም ከአንደበቱ። ሐሳቡን ደሞ ብሩ ያደርጋል። ሐሳብ ብሩ ካልሆነ ሐሳብ ንጹህ ካልሆነ አንደበትና ተግባር ንጹህ ሊሆኑ አይችሉም። ኃጢአትም ጽድቅም በሶስት አይነት መንገድ ነው የሚሰራው፣ ሀልዮ ነቢብ ገቢር እንለዋለን በሐሳብ በንባ ወይም በመናገርና በመስራት ነው። ጽድቅም ኃጢአትን በሁለቱ ነው የሚሰራው። ሀሳብ ላይ ክፋት ካለ ያቺ የታሰበችው ሀሳብ ትነገራለች፣ የተነገረችው ትደረጋለች። ስለዚህ ሀሳባችንን ብሩህ የምናደርግበት መንገድ ደግሞ ከዚህ ቀደም በመጽሐፍ ቅዱስ ቅዱሳት መጽሐፍትን ስለማንበብ ስንነጋገር አይተነዋል። ስለዚህ ሁለተኛው ክርስቲያን ነኝ አንድ ሰው ብሎ ራሱን የሚመዝንበት መንገድ ስጋዬ ቅዱስ ነው ወይ? አንደበቴ ንጹሕ ነው ወይ? ሀሳዬ ብሩህ ነው ወይ? ብሎ ራሱን ሲጠይቅ ሲፈትሽ ነው። ሌላው ተኝቶም ሆኖ ነቅቶ እንደሚሞት ወይም ተዘክሮ ሞትን የሚያስብ ሰው ነው። ነገ እሞታለሁ የሚል ነው አደለም። ነገ ከአሁን በኋላ ልንሞት እንደምንችል ማሰብ ይኖርብናል። ባንችል እንኳን ይህንን ሞት እንዳለብን ማወቅ በጣም አስፈላጊ ነገር ነው። ብዙዎቻችን የምንሞት አይመስለንም። ክፋትን ስናደርግ ምንም ጸጸት የሌለው ሄሴት ሳናደረግ ነው ክፋትን የምንሰራው ስግብግብነታችን ጫፍ የወጣው እኛ ጠግበን የምናድረው ሌሎች እየታራቡ ማለት ነው። እኛ ብቻ እናገኝ የምንለው እኛ ብቻ እንድመቅ፣ እኛ ብቻ ይመርብን፣ እኛ ብቻ እንደሰት እያለን መኖር የጀመርንበት ምክንያት የምንሞታ አይመስለንም። አፈር የሚበላን የምንበሰብስ አይመስለንም። ስለዚህ ሶስተኛው አንድ ሰው ክርስቲያን ነኝ ብሎ ራሱን የሚመዝንበት ነገር ተኝቶም ሆነ ነቅቶ ተዘክሮተ ሞትን ወይም ነገ ሞት አለው ሞትን ማሰብ የሚችል ሰው ነው ማለት ነው። አንድ ሰው ዓለምን ተወ ስንል ዓለምን ተወ ስንል እነዚህን ነገሮች ያማከለ ነው። ሌላው አራዊትን የምንፈራበትን ያክል ዓለምን የምንፈራበትን ወይም ዓለማዊን በዓለማዊ ነገሮች ከሚመጡብን ጫኖች እነሱን ከምንፈራው ከሱ ያህል እንኳን እግዚአብሔርን መፍራት ስንችል ነው። አራዊትን የመፍራት ያህል እግዚአብሔርን መፍራት ማለት ነው። አባያን ዘሰባሱ ይህንን ሲናገር ምን ይላል? እግዚአብሔርን ሳይፈሩ ለመስረቅ በሌሊት የሄዱን ሰዎች አየሁ ይላል እና ነገር ግን እግዚአብሔርን መፍራታቸው አራዊትን ወይም እንስሳትን እንደ መፍራት አልነበረምና ውሾ ሲጮሁ መስረቃቸውን ተው ተመለሱ ይላል እነዚህ ሰዎች ለመስረቅ ይሄደዋል የተመለሱት ግን መስረቅ እግዚአብሔር አትስረቅ ብሎ ያዘዘው ኃጢአት መሆኑን ሳይሆን ወይም እግዚአብሔርን ፈርተው ሳይሆን ውሻ እንዳይበላን ብለው ነው ስለዚህ ከእግዚአብሔር ይልቅ ውሻን አስበልጠው መስረቃቸውን ትተው ተመለሱ ማለት ነው። ስለዚህ አንድ ሰው ዓለምን ሲተው እንደዚህ አይነት ነገሮችን ከመፍራት ወጥቶ እግዚአብሔርን ወደ መፍራት ሕይወት ይመለሳል ማለት ነው። እግዚአብሔርን ያስቀድማል ማለት ነው። የሚታየው ነገር ሳይሆን የማይታየው ቅጣት የበለጠ ያስፈራዋል ማለት ነው። ሌላው ዓለምን መተው ነው። አንድ ሰው ዓለምን ተወ ወይም ዓለምን መተው የሚለውን ስንነጋገር ባልንጀራችንን የምንወደውን ያክል እንኳን እግዚአብሔርን መውደድ መቻል ነው። ዓለምን መተው ምን ይላል? አብዩሐንስ ዘሰዋስው ዘወትር እግዚአብሔርን የሚያሳዝኑና ይህም በመሆኑ ጥቂት እንኳን የማያስጨንቃቸው ሰዎችን ተመለከቱ። እነዚህ ሰዎች ዘወትር እግዚአብሔርን ያሳዝኑታል። ነገር ግን እግዚአብሔርን በማሳዘናቸው ጥቂት እንኳን አይጨነቁም፣ አይሰማቸውም፣ እንዳሳዘኑት አይገባቸውም። ከዛስ እነዚያኑ ሰዎች ወዳጆቻቸውን በማይረባ ጉዳይ ሲያስቆጡና ቀጥሎም የቀደመ ወዳጅነታቸውን መልሶ ለማግኘት ብለው ያልተቆጠቡ ስጦታዎችን መስዋዕት ሲያደርጉ ተመለከቷል። እነዚህ እግዚአብሔርን ሲያሳዝኑ ያልተጨነቁ ሰዎች ወዳጆቻቸው፣ ወንድሞቻቸው፣ ጓደኞቻቸውን ስላሳዘኑ እነዛም ሰዎች ስላዘኑባቸው ተጨንቀው እነሱ ይቅር እንዲሏቸው እንዲታረቋቸው መስዋዕትን ስጦት አድርገው ሲያመጡ ተመለከተዋል። ብዙዎቻችን ለጓደኞቻችን ያለንን ስሜት ያክል ለእግዚአብሔር የለንም። ለጓደኞቻችን ያለንን ክብር ያክል ለእግዚአብሔር የለንም። ጓደኞቻችን ማዘናቸው ያሳዝነናል። እግዚአብሔር በእኛ ማዘኑ አባታችን እኮ ነው በኛ ኃጢአት በኛ በደል እርሱ እንደሚያዝን እንኳን ምንም አንረዳውም። ስለዚህ ስለ ንስሐ ስናወራ ለእግዚአብሔር ብለን ንስሐ ምንገባ ይመስለናል። ስለ ቅድስና ስናወራ ለእግዚአብሔር ብለን ቅዱስ የምንሆን ይመስለናል። አይደለም። እንደዚህ አይነት ነገር የለም። ለራሳችን ብለን ነው። ብንችል ወደ ነው። እግዚአብሔር አባታችን ነው። የአባትነት ፍቅሩን ሰጥቶናል። ስለዚህ የኛ የልጅነት ፍቅራችንን መመለስ አለብን። ልጅነን ካለ ማለት ነው። ስለዚህ አንድ ሰው ዓለምን ተወ ስንል እንደዚህ አይነት ህይወት ውስጥ እየኖረ ነው ማለት ነው። ሌላው ከዓለም መለየት ግን እንዲሁ ቀላል ነገር አይደለም። በተለይ መጀመሪያ አካባቢ ሰው ወደ እግዚአብሔር ሲቀርብ ዓለማዊ ነገሮችን የሚታየውን፣ የሚያብለጨልጨውን አቦ አቦ ያለውን በቃ ዘናፈታ እየተባለ በዘናፈታ ስም ሰው ዘላለማዊ ቅጣትን ዘላለማዊ መከራን የሚያገኝበትን ህይወት ረግጦ መውጣት ሲጀምር ሰው ሁሉም ነገር አልጋ ባልጋ አይሆንም። አስቸጋሪ ይሆናል። ሐዘን፣ ጭንቀት ይገጥማል። ብቸኝነትም ሁላ ሊሰማው ይችላል፣ ነገር ግን በዚህ ህይወት እየቀጠልን እያደግን ስንሄድ ቀጣይም የምናያቸው ደረጃዎች ይኖራሉ። ይሄ ነገር ምንም እንደሆነ ይቀጥላል። ምክንያቱም ሀዘኑ ምንም አይሆንለትም፣ ያን ያህል በሱ ህይወት ላይ ተጽዕኖ አይኖርም። ይህንን ተረድቶ ነው መኖር ያለበት። መጀመሪያ ሊከብዶ ይችላል። መጀመሪያ ስድቡን መቋቋም ፌዙን መቋቋም ላይችል ይችላል። ደግሞም ራሱ የሚሰማቸው ስሜቶች ይኖራሉ፣ ፈተና ስለሆነ ማለት ነው። ስለዚህ ይህንን ማሰብ ይገባል። ሌላው እኛ በዓለም ስንኖር ዓለምን ትተናት የምንኖረው እንዴት ነው? በዓለም ውስጥ እየተማርን ነው ስራ እየሰራን ነው እያገለገልን ነው ከሰዎች ጋር እየተገናኘን ነው የምናገኛቸው ሰዎች ሁሉም ቅዱሳን አይደሉም ሁሉም ወደ መንፈሳዊት እየሄዱ ያሉ ሰዎች አይደሉም ከዚህ በሃይማኖት ከሚመስሉንም በሃይማኖት ከማይመስሉንም ሰዎች ጋር ነው የምንኖረው ከዚህ በዚህ ህይወት ውስጥ ሆነን ወደ እግዚአብሔር የምንቀርብበት ህይወት ምንድን ነው የሚለውን ማየት እሱን መጠቅለያ እናደረገዋለን ማለት ነው የመጀመሪያው ማድረግ የምትችሉትን መልካም ነገር ሁሉ አድርጉ ይልናል አባያንዘ ሰዋሰው። እነዚህ ሁሉ ምክሮች ከአባያንዘ ሰዋሰው ነው የምንቀበላቸው፣ የምናያቸው። ማድረግ የምትችሉትን መልካም ነገር ሁሉ አድርጉ። መልካም ነገር ለማድረግ ቅን ለመሆን ምንም አይነት ማቅማማጥ ውስጥ አትግቡ። የምትችሉትን መልካም ነገር አድርጉ። የምትችሉት መልካም ነገር ገንዘብ መስጠት ነው፣ ገንዘብ ስጡ። የምትችሉት መልካም ነገር ሐሳብ መስጠት ነው፣ ሐሳብ ስጡ። የምትችሉት መልካም ነገር ፈገግታ መስጠት ነው፣ ፈገግ በሉ። ፈገግታ ሚናፍቃቸው ሰዎች አሉ። በፈገግታችን የሚፈወሱ ሰዎች አሉ። በሳቃችን ቀናቸው የሚደምቅላቸው ሰዎች አሉ። ስለዚህ ማድረግ የምትችሉት ማንኛውን መልካም ነገር ከማድረግ ወደ ኋላ ባለ ማለት ነው። ሁለተኛው በማንም ላይ በክፉ ክፋት አለመናገር ወይም በክፋት አትናገሩ ይለናል። ሰው ያላደረገውን ማውራት ሰው ያልሰራውን ማውራት እንኳን ያልሰራውን ያላደረገውን አይደለም፣ እኛ እንደ ክርስቲያን ሰው ሲበድል አይተ ነው ሲያጠፋ አይተ ነው ያንን መሸፈን ይገባናል። ምክንያቱም ጌታችን ኢየሱስ ክርስቶስ ከባቴ አበሳ ነው፣ ኃጢአትን የሚሸፍን ነው። እኛ የእርሱ ልጆች ከሆንን እርሱን የምንመስል ከሆነ እኛም የሰዎችን ኃጢአት ልንሸፍን ይገባል። ኃጢአቱ የተከደነችለት ሰው ምስጉን ነው ይላል እዚህ። የእኛ ኃጢአት ተከድኖ በሰዎች መሀል የምንንቀሳቀስ ከሆነ እኛም የሰዎችን ኃጢአት ልንገልጥ አይደለም ልንሸፍን ነው የሚገባው። እንደውም ስለ እነሱ ልናለቅ፣ እግዚአብሔር ይቅር እንዲላቸው፣ ወደ ንስሓ እንዲመራቸው፣ የተጸጸተ ልቡና እንዲሰጣቸው መለመን ነው እንጂ አሁን እየተለማመር ነው እንዳለው ህይወት፣ በተለይ በዘመናችን ኃጢአትን መግለጥ ቅድስና እስኪመስል ድረስ ኃጢአትን መግለጥ አገልግሎት እስኪመስል ድረስ ኃጢአትን መግለጥ ራስን ማንጻት እስኪመስል ድረስ እንዲህ ወተን የሰዎችን ኃጢአት መነጋገር ከዚህ ህይወት መውጣት ያስፈልጋል ማለት ነው። ምክንያቱም ለምሳሌ ጌታችን በመጨረሻ ዘመን የሚጠይቀው ስለ ሌሎች ሰዎች ኃጢአት አይደለም። እኔን መቶ የሚጠይቀኝ እነገሌ ምን ጽድቅ ሰሩ፣ እነገሌ ምን ኃጢአት ሰሩ አይደለም። አንተ ምን ሰራህ ነው የሚለው። አንተ ምን ሰራህ? ስለዚህ የኔን ኃጢአት ወይም የኔን ጽድቅ ነው እንጂ የሚጠይቀኝ። እኔ የሰራሁትን ስራ ነው እንጂ የሚጠይቀኝ። እናንተ ስለሰራችሁት እኔ አልጠየቅም፣ እናንተም እኔ ስለሰራሁት አትጠየቁም። ስለዚህ በማንም ላይ በክፉ አትናገሩ። ቃላችሁ መልካም ይሁን፣ በጨው የተቀመመ ይሁን። ሰው ክፋት ቢናገራችሁ እንኳን በክፉ አትመልሱ ማለት ነው። ሌላው ከማንም አትቀሙ ይለናል። የእናንተን እንጀራ ብቻ ብሉ፣ እንጀራዬ ይበቃኛል ብሉ ያለኝ ምንድን ነው የሚለው ያለኝ ይበቃኛል ማለትን ተምሬአለሁ ይላል ቅዱስ ጳውሎስ። በቃ በጥቂት መረካትን ጥቂት ወይም አንዲት ነገር ይበቃል ያላት ጌታችን ለማርታ ያለኝ ይበቃኛል። ያለኝን የማመሰግን ከሆነ ያለችኝ ሁለት ዓሳና አምስት እንጀራ አምስት ሺህ ሰው መመገብ እስክትችል ከዛም አስራ ሁለት መሶብ እስኪተርፋ ድረስ ሊያበዛት የሚችል ክርስቶስ ከኔ ጋ መሆኑን አምናለሁ ማለት ነው። ሰው ክርስቶስ ከእሱ ጋር እንዳለ ካላመነ በስተቀር እንደዚ አይነት የውስጥ አይገባም። በክርስቶስ ላይ ያለን እምነት ነው ወደ መቀማት ውስጥ የሚገባን ማለት ነው። በእኛ ዓይን ያለችን ደመወዝ ትንሽ ናት። በእኛ ዓይን የምናገኛት ትርፍ ትንሽ ናት። በእኛ ዓይን እውቀታችን ትንሽ ናት። ክርስቶስ ጋር ስንሆን ግን ያቺ ትበዛለች። ሁለት ዓሳና አምስት እንጀራ ጌታችን ያበዛው አንድ ጊዜ ብቻ አይደለም። በማርቆስ ወንጌል ሁለተኛ ጊዜ ሰባት መሶብ የተረፈበትን በረከት እንደሰጠ ይነግረናል ያው ክርስቶስ አሁን ከኛ ጋር አለ፣ ዛሬም ዘውትርም ከኛ ጋር ስለሆነ ማለት ነው። ስለዚህ ከማንም አትቀሙ ያለኝ ይበቃኛል በሉ። ሌላው ማንንም አትዋሽ ውሸትን አትናገሩ። ጌታችን ዋጋዬ ከኔ ጋር ነው ብሎ ኋላ አመጣባቸዋለሁ ካላቸው አምስቱ ውሾች ወይ አምስቱ ከለባት ከሚባሉት መካከል አንዱ ሐሰትን የሚናገሩ ሰዎችን ነው። አምስቱ ከለባት የተባሉት የመጀመሪያዎቹ ጣዖት የሚያመልኩ ናቸው የሚገድሉ የሚሰክሩ እና ደግሞ ሐሰትን የሚናገሩ ሰዎችን ይጠቅሳል። ስለዚህ ጌታችን እመጣባቸዋለሁ ካላቸው ለፍርድ ከሚጠይቃቸው ሰዎች መካከል አንደኞቹ ሐሰትን የሚናገሩ ናቸው። ስለዚህ በማንም ላይ አታዋሹ፣ ማንንም አታዋሹ። በእርግጥ በአንድ ቀን በአንድ ጀንበር እውነት መናገር ይቻላል ማለት አይደለም። ግን በቀን አስሬ ሲዋሽ የነበረ ሰው ዛሬ ዘጠኝ ጊዜ እኳ አንዱ ትቷል። ይሄ መልካም ነገር ነው፣ መንፈሳዊነት እድገት ነው ካልን ቅጽበትን መጠበቅ የለብንም በአንድ የፍጽምና ላይ መድረስ የለብንም። ሌላው ማንንም ማትጥሉ ነው ማንንም ነው ሃይማኖት መርጠን አይደለም ዘር መርጠን አይደለም ዘመድ መርጠን አይደለም ማንንም እንዳንጠላ ነው። ምክንያቱም ሰው ሁሉ በእግዚአብሔር መልክና አምሳል ተፈጥሯል። በእግዚአብሔር አራያና አምሳል ያልተፈጠረ ማንም የለም። እዚህ ሰውን ስንገድል ሰውን ስንጠላ የምናደርገው ምን ይላል? በመልኬ እፈጥሬዋለሁ አይደለም የሚለው ሰው ነፍስ አትግደል ብሎ ሲያዝኮ በመልኬ እፈጥሬዋለሁ ነው የሚለው ጌታችን። ማንንም አትጥሉ ነው። ማንም ይሆን መልካም ነገር ሲያደርግልን ብቻ አይደለም የምንወደው። ማንም በኛ ላይ ክፉ ነገር ቢያደርግ ጠላታችንን እንድንወድ የታዘዝንበት ሕይወት ነው ክርስትና ማለት። ሌላው ከመንፈሳዊ አገልግሎቶች አትቁሩ ወይም ሚስጢራትን ከመሳተፍ አትቁሩ። ቤተ ክርስቲያን ምናልባትም ጉባኤያት እንሄድ ይሆናል። ከቅዱስ ቁርባን ከራቅን ግን በጣም ቆይተናል። ንስሐ ከገባን ስጋው ደሙን ከተቀበልን በጣም ቆይተናል። ስለዚህ በዚህ አይነት ውስጥ እየኖርን ግን ክርስቲያን እንደሆንን ነው የሚሰማን። ከምስጢራት ርቆ ክርስትና በጣም አደገኛ ነው የሚሆነው። ከው ምንድን ነው ከውሃ የወጣ አሳ እንደማለት ነው። ስለዚህ በዓለም ውስጥ እያለን ልናደርገው የምንችለው ከዓለም መለየት አንደኛው ምስጢራትን መሳተፍ ነው። ምስጢራትን ለመሳተፍ ነው እንጂ ምክንያት ማቅረብ ያለብን ላለመሳተፍ አይደለም። አሁን የእድሜን ስራን፣ የኑሮ ሁኔታን ምክንያት ተደርጎ ሰው ከምስጢራት የሚርቅበት ምክንያት በጣም አሳፋሪ ነው። ኢሎጂካል ነው። ሰው ሚስጢራትን ለመሳተፍ ምክንያት ማቅረብ አለበት እንጂ ላለመሳተፍ ምክንያት ማቅረብ የለበትም ማለት ነው። ሌላው ለችግረኞች ሩሩ መሆን ነው። ዛሬ ብዙዎቻችን ማለት ይቻላል እያማረረን ሊሆን ይችላል። ነገር ግን ጠግበን እያደርን ነው። በልተን እያደርን ነው። ቅዱስ ጎርጎሪዎስ ይላል ዕለትን የሰጠ የዕለት እንጀራን አይነሳም ይላል። እግዚአብሔር ያንን ሰጥቶናል። ከዛ ከሰጠን ላይ ግን ለሌሎች እንድንሰጥ ይጠበቅብናል። ለችግረኛ መራራት ያስፈልጋል። መመጽወት ባንችል እንኳን ፊታችንን አንቋጥረው፣ አንቆጣቸው፣ ሲለምኑን አንታክት። በቃ ስለሌላቸው ለምንሆናል። ለምንድን ነው ስላል እያላቸው እየለመኑ እንደሆነ የምናስበው? ያ የእኛ ድርሻ አይደለም። እንዳላቸው የሚያውቀው እግዚአብሔር ነው፣ እኛ አይደለንም። በቃ የለንም ብለው እየለመኑ ነው። በመንገድ መስጠት ባንችል እንኳን በቁጣ አንመልስላቸው ማለት ነው። ሌላው የሌላውን ሰው ቤት ደስታ አታበላሹ የሚል ነው። ብዙ ሰው በማያገባው የሰው ሕይወት ጣልቃ ይገባል። ሰው ራሱን ከራደነ ሌላውን ለማዳን መጣር አይችልም፣ አይሳካለትም ሲጀመር። አሁን አሁን ግን ብዙ ጊዜ የምናየው ሌላውን ለማዳን ብለን ሲሆን ሆን ብለን የሌላውን ቤት ለመበጥበጥ እጃችን የምንከተል ሰዎች አለን ቤቱን ለማፍረስ ለማባላት ተብሎም የሚያቀራርብ የሚያስታርቅ ሰው ከመሆን ይልቅ የሚያራርቅ የሚያቃቅር ሰው ወደ መሆን እየተሸጋገርን ነው። ማተባስረናል ነጠላ እንለብሳለን እና የሰው ደስታ አታበላሹ። ወደ ሰው ሚስት አትሂዱ፣ ወደ ሰው ባል አትሂዱ። በሚስታችሁ በባላችሁ የሚገኘውን ደስታ ብቻ በሱ ተጠቀሙ። አለቀ። ያንን ብቻ ይዛችሁ ተቀመጡ። ወደ ሌላ ሰው ቤት አትግቡ ብለው አባ ዮሐንስ ከዚህም በላይ ዘረዘራቸዋሉ። ግን ከኛ ጋር በቀጥታ ሊገናኙ የሚችሉ ነጥቦችን ነው ያነሳነው። ስለዚህ ሰው ዓለምን መተው ሲባል በእነዚህ አይነት ህይወት ውስጥ መኖር ማለት ነው። ቢችል ወደ ፍጽምና ደረጃ ለመድረስ ቢፈልግ፣ ዓለምን ትቶ ያለውን ሽጦ ለድሃ መጽቶ በገዳም መግባት ይችላል። ግን ያንን የማይችል ከሆነ ያለተመረጡት ስለሆነም ጭምር በዚህ ዓለም ስንኖር ግን እነዚህ ያነሳናቸውን ነጥቦች ይዞ መቆየት አለበት። ስለዚህ እነዚህን ለመኖር ደግሞ ሰው የዋህነትን ጾምንና ራስን መግዛት እነዚህን ሦስቱን ነገሮች በህይወቱ በትኩረት ይዞ ዓለምን የመተው ኃይልን፣ ጥበብን ማግኘት ይችላል ማለት ነው። ዓለምን የምንተውበትን ጥበብ አምላካችን እግዚአብሔር እንዲሰጠን ቅዱስ ፈቃዱ ይሁንልን። ስብሐት ለእግዚአብሔር። ይቆየን።